ብታምኑም ባታምኑም የዛሬ ቅባት ይለያል። ጸጉራችሁ ለሚነቃቀልባችሁና ጸጉራችሁ ለሳሳባችሁ እንዲሁም ደግሞ ከግንባራችሁ እየሸሸለ ተቸገራችሁ፣ በተለይ ለሚነቃቀልባችሁና ብዛት ለምትፈልጉ ይህን ቅባት እኔ በምሰራው መሰረት አድርጋችሁ ሰርታችሁ ተጠቅማችሁ እውነት ነው የምላችሁ ልታመሰግን ትመጣላችሁ። እጅግ በጣም ቆንጆ ነው። ለሚነቃቀልባችሁ ጸጉራችሁ እየሳሳለ ተቸገራችሁ፣ አሪፍ ቅባት ነው። ተጠቀሙት። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ፣ ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቅባት ከምር ይለያል፣ ይለያል ነው የምላችሁ። በተለይ ጸጉራችሁ እየሳሳ ለተቸገራችሁ ጸጉራችሁን ለማብዛት፣ ለሚነቃቀልባችሁ የሚነቃቀለውን ለማስቆም፣ ከፊት ለሸሸባችሁ ደግሞ የፊታችሁን ጸጉር ለመመለስ እንዲሁም ደግሞ አላድግ ላለ ጸጉር ጸጉራችሁን ለማሳደግ የተለየ ቅባት ነው ነው የምላችሁ። ብቻ ተከታተሉኝ ቪዲዮ ላይክ በማድረግ ሸር በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አበረታቱኝ። ቤተሰቦችን ለእኔ የጠቀመኝን ወደ እናንተ ሁሌ የሚጀላችሁ እመጣለሁ። እንግዲህ ወደ አሰራሩ ስንሄድ እንደምታዩት ቀይ ሽንኩርት አንድ ቀይ ሽንኩርትና አንድ ራስ ነጭ ሽንኩርት ተጠቅሜያለሁ። እሱን እንልጣለን። እንልጥና ከተፍ ከተፍ እናደርገዋለን። ይህንን ነጭን ሽንኩርት እንደዚህ ቀጥቀጥ ቀጥቀጥ አድርጋችሁ ከዛ በኋላ ሁለት ቦታ ሶስት ቦታ አድርጋችሁ ትከትፉታላችሁ፣ ግብዓቱን እንድናገኙ። ነጭ ሽንኩርት እንግዲህ እንደ ድንጋይ ነገር ነው አይደለ? ልክ በቢላ ነገር ቀጥቀጥ ቀጥቀጥ ስታደረጉት፣ ግን ግብዓቱን በደንብ አድርገን እናገኘዋለን ማለት ነው። እና ከዚህ ላይ ምን እንጨምራለን? እሬት እንጨምራለን። እሬት ያው ካላችሁ ነው። ከሌላችሁ እንግዲህ ከሌላችሁ ምንም ማድረግ አይቻልም። ከዛ ቅርንፉል እና የእንጨቱ የእንጨቱን ቀረፋ አድርገን እንጨምራለን ማለት ነው። ቅርንፉሉንም ቀረፋም ለጸጉር ቆንጆ ነው። ግን ደግሞ ይበልጥ ይሄ የሽንኩርቱ ቅባት እንዳይሸት ያደርግልናል። ከዛ እንደዚህ እናደርግና ቅባት እንጨምርበታለን። ኮኮናቱ ኮኮናት ቅባት ያላችሁ ኮኮናት ቅባት፣ ወይራ ዘይት ያላችሁ ወይራ ዘይት። እሱ ሁለቱ ከሌላችሁ ደግሞ በምግቡ ዘይት የሱፍስት ዘይት አለ አይደል? የሰሊጥ ዘይቱ በሱ መስራት ትችላላችሁ። እኔ አሁን የጨመርኩት ኮኮናት ቅባት ስላለኝ በእሱ ነው የተጠቀምኩት። እናንተ በሶስቱ አንዱ ካላችሁ መጠቀም ትችላላችሁ። ኮኮናት ቅባት ወይም ደግሞ የወይራ ዘይት ወይም የምግቡ የሰሊጡ ዘይት እሱ ካላችሁ ከሶስቱ አንዱን መርጣችሁ መጠቀም ትችላላችሁ። ከዛ በኋላ አንድ እህቴ በጣም ነው የማመሰግነው፣ ፎጣ አድርጊበት እንዳይፈነዳብሽ ጠርሙስ ስላለች እንግዲህ፣ በፎጣ እየተጠቀምኩ ነው። በጣም ቆንጆ ነው። በጣም አመሰግናለሁ። እና ፎጣ እናደርግበታለን። ከዛ በኋላ እሳቱን ከታች እንለኩስና እሳቱን ቀስ አድርገን በጣም እንደዚህ ልቅቅ አድርገን እሳቱን እንትና አታብዙት፣ ቀነስ አድርጋችሁ ልክ ቀስ እያለ ቅባታችንን ይወጣልናል ማለት ነው፣ የሽንኩርቱ ቅባት። ከዛ እንግዲህ ልክ ቅባታችንን ሲወጣ፣ ቅባታችን በምንፈልገው አይነት ሲወጣ ሽንኩርቱም ይበስላል። የሬቱ ሬቱ የጨመርኩትም እንግዲህ እንደምታዩት ሞሰስ ሲልና ብስል ይላል ማለት ነው። ናና ጨምር ያለው ናና ጨምሮበት ናና ደግሞ ለፀጉርም ቆንጆ ነው። ሽታውንም የሽንኩርቱን ሽታ ያጠፋዋል። ስትቀቡት ራሱ ሽንኩርት መጨመሩን ሁሉ አታውቁትም፣ አይታወቃችሁም። በጣም አሪፍ ነው። ተቀብታችሁ መተው ትችላላችሁ፣ ወይም ደግሞ በደንብ አድርጋችሁ ጸጉራችሁን አረሳችሁ ተቀብታችሁ መታጠብ ትችላላችሁ ከሁለት ሰዓት ከሶስት ሰዓት በኋላ እና በጣም አሪፍ ነው። ቤተሰቦች ይህ ቅባት አሪፍ ነው። ምናልባት ይሸታል ልትሉ ትችላላችሁ። በፍጹም አይሸትም። እንደዚህ አድርጋችሁ ተጠቀሙት። ናና ቅጠል ጨምሩበት፣ ቅርንፉል፣ ቀረፋ አድርጋችሁ ጨምራችሁ እንደዚህ አድርጋችሁ አዘጋጅታችሁ ጸጉራችሁ ለሳሳባችሁ፣ እኔ እንዴት ልንገራችሁ በጣም አሪፍ ነው። የሽንኩርት ቅባትና የሽንኩርት ውህድ የሽንኩርት ጁስ ስንጠቀም ጸጉራችን ምንም አይነቃልም። ይሄ እየታወቀ ነው፣ ሁላችሁ የምትመሰክሩት ነው እና እንደዚህ አድርጌ እንግዲህ እኔ በምቀባበት እቃ እጨምራለሁ። ዛሬ እኔ ፀጉሬ ልታጠብ ስለሆነ ትንሽ ቆሽሾብኛልና ሳምንት ሆኖታል። በሳምንት አንዴ ነው እኔ ፀጉሬን የምታጠበው። በደንብ አድርጌ ፀጉሬን ልክ ብዝት አድርጌ ልክ እንደ ቂቤ ቀባውና ቅባቱን የኔ የተጠቀምኩትን የሰራሁትን ማለት ነው ከዛ በኋላ የምፈልገውን ሰዓት አቆይቼ ሲመቸኝ እታጠበዋለሁ ማለት ነው። ማታም ተቀብታችሁ ጠዋት መታጠብ ትችላላችሁ። እዛው ላይ መተው ትችላላችሁ። እዛው ላይ እንደ ቅባት መቀባት ትችላላችሁ። እኔ ልታጠብ ስለሆነ ነው እንጂ ከታጠብኩ በኋላ ይሄን ራሱን ነው የምቀባው። እና እንደዚህ አድርጋችሁ ተጠቀሙት ቤተ ሰዎች። እንግዲህ ሁለት ቅባት አለኝ፣ ሁለት ይሄ መቀቢያ እቃ አለኝ። አንዱን ቅባት አርጋን ቅባት ገዝቼ በዛው እንደ ስጦታ ይሰጣሉ ይሄኛውን ግን በብር ገዝቸው ነው ሰባት ዶላር። ይሄንን ሰማያዊውን ማለት ነው። እና በጣም አሪፍ ነው ቤተሰቦች ተጠቀሙት። እኔ በጣም ወድጄዋለሁ። ፊት ለፊታችሁ ለሸሸባችሁ እጅግ በጣም ቆንጆ ነው፣ ተጠቀሙት። ለሚሳሳባችሁ እና ለሚነቃቀልባችሁ ይህንን ቅባት ተጠቀሙት። እውነት ውጤቱን አይታችሁ ኮመንት ላይ ትጽፉልኛላችሁ። እየተቀበው እየተቀባው ደግሞ አሳያችኋለሁ። በጣም ቆንጆ ነው በተለይ እንደዚህ አይነት መቀቢያ ካላችሁ ቅባታችንም አይባክንም ፀጉራችን ለመቀባት ራሱ አመች ነው። ይሄ መቀቢያ ከሌለን ግን በእጃችን ስንቆነጥ እየቆነጠርን ፀጉራችን ስንቀባ የሆነ እንዴት ነው ቅባታችን የሚባክንብናል እየተንጠባጠበ ልብሳችን ያበላሽብናል። እንደዚህ መቀቢያ ቢኖረን የተሻለ ነው። ከዛ በኋላ ሮዝመሪ የሮዝመሪ ቅጠል እንደዚህ አድርጌ እጨምርበታለሁ። እርጥቡን ሳይሆን ደረቁን እርጥቡ ምናልባት ቅባታችን ሊያበላሽብን ስለሚችል፣ ማለት ብዙ ከሰራችሁ ውጭ ላይ ካስቀመጣችሁት፣ እርጥቡ ባታረጉት መልካም ነው። ደረቁን የሮዝመሪ ቅጠል እንደዚህ አድርጋችሁ፣ አንደኛ ለሽታውም ቆንጆ ነው፣ ሁለተኛ ደግሞ ለጸጉራችንም ለእድገቱ በጣም አሪፍ ነው። የሮዝመሪ ቅባት የምታውቁት ነው። እንደዚህ አድርገን እንጨምርበታል። ውስጡን እንጨምረና እዛው ላይ እንተወዋለን ማለት ነው። እና እንደዚህ አድርጋችሁ ከሰራችሁት ምንም አይሸትም። ተቀብታችሁ እዛው ላይ መተው ትችላላችሁ። ልክ እንደ ቅባት መጠቀም ትችላላችሁ። አይ መታጠብ ነው የምንፈልግ ካላችሁ ደግሞ በደንብ አድርጋችሁ ሁሉንም ቆዳችሁን ታረሱና እስከ ጸጉራችሁ ድረስ ማሳጅ አድርጋችሁ ከዛ ከሁለት ሰዓት ከሶስት ሰዓት በኋላ መታጠብ ትችላላችሁ። እንግዲህ እኔ እየተቀባው አሳያችኋለሁ። ያው ፀጉሬ ልታጠብ ነው ብያችኋለሁ። በደንብ አድርጌ ነው የምቀባው ሙሉ ፀጉሬን ሙሉ ጭንቅላቴን የፀጉሬን ቆዳ እንደዚህ እያደረጉ የከፈልኩኝ እታጠባለሁ ማለት እቀባዋለሁ ማለት ነው። እና ቆንጆ ነው። ቤተሰቦች ተጠቀሙት፣ በተለይ ለሚነቃቀልባቸው የሽንኩርት ጁስ እና የሽንኩርት ቅባት በቃ አንደኛ ነው። ፀጉር ጠብ አትልም፣ ፀጉር አይነቃቀልባችሁም። ብዙዎቻችን አሁን የተቸገርነው ፀጉር እየተነቃቀለብን ጸጉር እየሳሳብን በተለይ ጸጉራችን እየወጣ ያት ነው የተቸገር ነው። እና እንደዚህ አድርጋችሁ ቅባታችሁን ሰርታችሁ በቤታችሁ ተጠቀሙ። አሁን የቀይ ሽንኩርት ቅባት ልግዛ ብትሉ በእውነት ነው የምላችሁ በጣም ውድ ነው፣ በዶላር ነው የሚሸጡት በጣም ውድ ነው። ግን እንደዚህ በአንድ ራስ ሽንኩርትና በአንድ ራስ ነጭ ሽንኩርት እንደዚህ አድርገን በቤታችን ሰርተን እንዲሁም ከእነሱ ይልቅ እኛ በቤት የምንሰራው የበለጠ ጥቅም አለው። የበለጠ ለጸጉራችን ለእድገቱ የተሻለ ነው። እና እንደዚህ አድርጋችሁ ስሩት ቤተሰቦች፣ ትወዱታላችሁ ብዬ አስባለሁ። እንግዲህ እና ሁሌም እንደምላችሁ ጸጉራችን ስንቀባ ማስክም ሆነ ቅባት ማሳጅ ማድረግ አለብን። እና ጸጉራችሁ ያለማቋረጥ እንዲያድግላችሁ ከፈለጋችሁ ይህንን ቅባት ተጠቀሙት። ለሚሰባበርባችሁ ጸጉራችሁ እየተሰባበረ ላስቸገራችሁ፣ እንደዚህ አድርጋችሁ በቤታችሁ እየሰራችሁ ተጠቀሙት። እንግዲህ እኔ በዝት አድርጌ እየተጠቀምኩት ነው፣ ልታጠበው ስለሆነ ነው። ከዛ በኋላ ከታጠብኩት በኋላም ይህንን እራሱን ቅባት ነው የምጠቀመው። በጣም ወድጄ አለው፣ ተስማምቶኛል። ለሚሰባበርባችሁ ጸጉር ለሚነቃቀልባችሁ፣ እንዲሁም ደግሞ ጸጉራችሁ ለሳሳ እንደዚህ እያደረጋችሁ መጠቀም ትችላላችሁ። ቤተሰቦችን እንግዲህ ዛሬ የሰራ ነው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ስሩና ተጠቀሙት። ከዛ በኋላ ለውጡን አይታችሁ ኮመንት ላይ ያስቀምጡልኝ። እኛ መቼም ሁለት ቀን ሶስት ቀን ተጠቅመን ለውጥ ካላየን የምንል ልጆች ነን፣ ግን እንደዛ አይደለም። በእውነት ይሄንን ተጠቅማችሁ በሁለት ሳምንት በሶስት ሳምንት እስከ አንድ ወር ውስጥ ለውጥ ታመጡበታላችሁ፣ ለውጥ ታዩበታላችሁ። እና ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። እንግዲህ ቪዲዮችን ይህንን ይመስላል። ከዛ እንደዚህ አድርግና በፌስታል ሸፍን አድርግና በሚመቻችሁ ጊዜ መታጠብ ትችላላችሁ። አንድ ሰዓትም ሁለት ሰዓትም ሶስት ሰዓትም አቆይታችሁ ከዛ መታጠብ ትችላላችሁ ማለት ነው። ተመልሳችሁ ደግሞ ይህንኑ ቅባት መቀባት ትችላላችሁ። በፍጹም ምንም አይሸትም፣ ሽታ የለውም። እኔ እንደሰራው አድርጋችሁ ከተጠቀማችሁት ምንም ሽታ የለውም። ቆንጆ ነው፣ ተጠቀሙት። ቤተሰቦቼ፣ በሌላ ቪዲዮ እስከምንገናኝ መልካም ጊዜ